ማስተያየት ነው። በተለያየ ጉዳይ መጽሐፍ ስለ ከማንበብ ይቅር ጨዋታው እንጂ ከጨዋታው እኮ ነው። አሁን እንጂ የምታነቢው እኮ ከጨዋታው የምታነቢው ጋር የተያዘ ነው። እንደ ግራ ገባኝ። እኔ እኮ የሆነ ጥቅስ ልጠቅስ እኮ እየተዘጋጀሁ እኮ ነው እኮ ምናምን። ካነበብሽው ከጨዋታ ጋር ከጨዋታው ጋራ ተያይዞ ካነበብሽው ነገር ነው ያልኩሽ እንጂ ከመጽሐፍ እንደዛ የሆነ ጥቅስ እያሰብኩኮ ነው። እሺ ለማንኛውም ወደ ዝርዝር ጉዳዮች እናልፋለን። በጣም ሲጠበቅ የነበረ ቀን ነው እንደምናውቀው። ግን አንድ ነገር ያስተዋልኩት ይሄ ሲጠበቅ የነበረ ጨዋታ ነው፣ ግን የባለፈው ሳምንት የዩሮፓ ሊግ የዋንጫ ጨዋታ ያገኘው ትኩረትና ይሄኛው ጨዋታ ያገኘው ትኩረት ተመጣጥኖባል። አንድ ግር ያለኝ ነገር ስላለ ነገር ነው። አይ በመገናኛ ብዙሃን ራሱ ከሚወጡት ሪፖርቶች ከሚሰጡት አስተያየቶች ከጨዋታው በጣም ወሳኝነት አንጻር አሁን ምንድ ነው የሚመስለኝ ይህንን ስሜት የፈጠረብሽ ትክክለኛ ስሜት ነው። ግን ይህን ስሜት የተፈጠረበት የሚመስሉኝን ሁለት ሶስት ምክንያቶች ልንገርሽ። የመጀመሪያው ምክንያት የሚሆነው የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ሆኖ እንዴት ከዩሮፓ ሊግ ያነሰ ትኩረት አገኘ ነው አንሶ ብሽ ነው ትኩረቱ። እኮ ገብቶኛል። ያኛው በጣም ዶሚኔት ውድድር የሚበልጠው ይሄኛው ነው ሊግ ነው የሚበልጠው። የቻምፒዮንስ ሊግ ወይም የሚበልጠው ውድድር ካገኘው ትኩረት በላይ አነስተኛ ትኩረት ተሰጠው ከዩሮፓ ሊጉ ጋር ሲነጻጸር ነው። የመጀመሪያው ነገር እዚህ አገር ስለምትኖሪ ነው መልሱ አሁን እዚህ ሀገር ላይ ብትዘዋወሪ ብትዘዋወሪ ብትዘዋወሪ የፓሪስ ሰንጀርማ እና የኢንተር ሚላን ደጋፊ ብታገኝ በቁጥር ምን ያህል ሊሆኑ ይችላሉ? እነዛ ሰዎች ሚዲያውን ሶሻል ሚዲያውን ማለት ነው ዶሚኔት የሚያደርጉበት በሄድሽበት አጋጣሚ፣ ለምሳሌ የሆነ ቦታ ቁጭ ብለሻ እየጠጣሽ ነገ ስማ ይለያል ጉድ ነው ምናምን ምናምን ስትይ ሲባል የምትሰሚበት ዝግጁንን ሲባል በፌስቡክ ላይ ወይ በቲክቶክ ላይ የሆኑ ቪዲዮዎች ተሰርተው ሲለቀቁ ምናምን የምትሰሚበት እድል የለም የለም የመጀመሪያው ነገር ስለዚህ በዴይሊ ሩቲኖች ውስጥ ወይም በየዕለት ተዕለት ኑሮች ውስጥ እነዚህ ነገሮች ትኩረት ማግኘታቸውን የምታይበት እድል ስለሌለ ይመስለኛል የመጀመሪያው ሁለተኛው ዓለም አቀፍ ሚዲያ ውስጥ ብቲ ዓለም አቀፍ ሚዲያውም ቢሆን የእንግሊዞች ዶሚኔሽን ያለበት ነው የእንግሊዞቹ ዶሚኔሽን በጣም ትልቅ ስለሆነ የእንግሊዝ ክለቦች ለእነሱ እንግሊዛዊነትን ከመውደድ ምናምን ብቻ አድርገን እንዳናስበው ለእነሱ ገበያም ጭምር ነው። የእንግሊዞቹ ሚዲያዎች የእንግሊዝ ክለቦችን ጉዳይ በሚዘግቡበት መጠንና ጥልቀት እለት ተዕለታዊ ጉዳዩን በሚያነሱበት መጠን ስለ ኢንተርሚላ ምናምን ላያወሩ ልሽ ይችላል። አንደኛው ሊሚቴሽን እሱ ነው። ሚዲያው ትኩረት አይሰጠውም እያልኩሽ አይደለም። የእንግሊዝ ክለቦች ቢኖሩበት ኖሮ የዋንጫ ጨዋታ ላይ የሚሰጡትን ያህል ትኩረት ግን አይሰጡትም። የፓሪስ ሰንጀር ማሰልጣኝ ሉዊስ ኤንሪኬ መሆኑ ቀርቶ ኤዲሃው ቢሆን በዚህ ጉዳይ ላይ ትኩረት የሚሰጡት ይጨምራል። ትኩረት ሲሰጡት ደግሞ የሚያዩበት ፐርስፔክቲቭ ከኤዲሃው አንጻር ነው። በነገራችን ላይ ኤዲሃው የተወለደው ሚድልስብር አካባቢ ነው፣ ምናምን ብሎ እንደ መንገር ማለት ነው። ይህ ሰው በልጅነቱ እንደዚህ ሆኖ በዚህ ወጥቶ በዚህ ወርዶ በዚህ ወጥቶ በዚህ ወርዶ ምናምን ብሎ በጣም በዝርዝር ነገር ያነሳል። ነገ በሚደረገ የዋንጫ ጨዋታ ላይ ፓሪስ ሰን ጀርማ ዋንጫውን የሚያሸንፍ ከሆነ ኤዲሃው የቻምፒየንስ ሊግን ዋንጫ ያሸነፈ አራተኛው አሰልጣኝ ነው ምናምን ይሉሻል። የሚነግሮች በዚህ አንግል ነው የሚሆነው። ልልሽ ፈልጌ አሁን እንደዛ አለ። ኤዲ ሃው አደለም፣ አሰልጣኙ ሉዊስ ኤንሪኬን ወይ የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ መሆኑ ቀርቶ ሌላ ሰው ቢሆን እንደዚህ አይነት ነገር ይስባቸዋል። ስለዚህ የእንግሊዝ ሚዲያዎች ጉልበት ሪፍሌክሽን ነው ብዬ ነው እማምነው። እንዲህ ያለውን ነገር ግን መላቀቅ የምትፈልጊ ከሆነ የፈረንሳይ ሚዲያዎች በዚህ ሰዓት ምን እያሉ ነው፣ ለኪፕ ምን ይላል በዚህ ጉዳይ ላይ ለኪፕ የሚለውን ነገር የቻምፒዮንስ ሊግ ምናምን ብለሽ ብትጠይቅ በጣም ብዙ ነገር ይሰጥሻል። የጣሊያን ጋዜጦች እነ ጋዜታ ሌሎ ስፖርትና ሌሎቹ በዚህ ጉዳይ ላይ ምን ይላሉ የሚለውን ብትወስጂ የበለጠ ነገር ደግሞ እዛ አካባቢ ትኩረት ተሰጥቶታል ማለት ያ ያ አይመስልሽም? ነገሩ ደብዛዛ ያስመሰለው እንጂ እነሱ እኮ እያበዱ ነው። እያበዱ ነው ስልሽ ትናንትናው የሚያስጨፍር ምን ነገር አለ። እኮ አሁን በፓሪስ ነው። አሁን እኛ በየፈረንሳይ ፓሪስ ውስጥ ያለ አንድ ሚዲያ ይህንን አለመዘገብ ይችላል? አይችልም። በፍጹም አይችልም። አዎ እሱማ በከተማዋ ቀጥታ በሚመለከታቸው ሰዎች ወይም ደግሞ በደጋፊዎች የተለየ ስሜት ሊኖር እንደሚችል እገምታለሁ። እኔ እንደውም አንተን ከዘረዘርካቸው ጉዳዮች በተጨማሪ ምናልባት የጨዋታው ወሳኝነት የዩሮፓ ሊግ ዋንጫን ማንሳትና ተያይዞ የሚመጣው ጥቅም ለክለቦቹ ለማንቸስተር ዩናይትድም ለቶትናምም በጣም ትልቅ ገቢ የሚያስገኝ ስለነበረና ወደ ሻምፒየንስ ሊግ የሚያስገባ እድገትም ስለነበረው በዛ ልክም የጨዋታው ትልቅነትና ትርጉም ተሰጥቶት ሲተነተን ስለነበር አንድም ትልቅ ትኩረት ያገኘውና ከሻምፒየንስ ሊግ የዋንጫ ጨዋታ በላይ ብዙ ሀሳቦች ሲሰነዘሩ የነበረው በዚህ ምክንያት ነው ብዬ እንዳሰባ። በዛ አንጻር እንደውም ሲያንኳስሱት ነበር፣ ግን በሁለት ደካሞች መካከል የሚደረግ ጨዋታ ነው የጨዋታ ውጤት አ ማንቸስተር ዩናይትድ ማሸነፍ ወይ ቶተናም ማሸነፍ ዋያቻ መውጣት ምናምን አ እያንኳሰሱም ቢሆን ሪፖርቶች ነበሩ። ለለፈልጌ ትኩረቱ ግን በጣም ብዙ ነው። የእንግሊዝ በአቅጣጫው ነው እንጂ የሚለያየው። አዎ፣ የእንግሊዝ ክለቦች ስለሆኑ ነው እንጂ ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ የሚያስገባ ወይም ቶተናምን ወደ ቻምፒዮንስ ሊግ የሚያስገባ ስለሆነ ሳይሆን፣ በተመሳሳይ ሁለት የስፔን ክለቦች ወይም ሁለት የጣሊያን ክለቦች ለዩሮፓ ሊግ የፍጻሜ ጨዋታ ደርሰው ያሸነፈ ወደ ቻምፒዮንስ ሊግ የሚገባበት፣ በቃ ተመሳሳይ ኬዝ፣ ማን ዩናይትድ እና ቶተናም መሆናቸው ቀርቶ ላትሲዮ እና ፓርማ ቢሆኑ ይህን ትኩረት አያገኝም። ኬዙ እኮ አንድ ነው፣ ያሸነፈ ወደ ቻምፒዮንስ ሊግ ይገባል። ቻምፒዮንስ ሊግ ከገባ መቶ ሚሊዮን ይወስዳል። በሊግ ደረጃቸው በጣም ደካሞች ናቸው፣ ግን ለፍጻሜ ደረሱ ምናምን የሚለው ለማን ዩናይትድ እና ለቶተናም የሆነው ነገር በሙሉ ሆኖ ግን፣ ሁለቱ የእንግሊዝ ክለቦች መሆናቸው ቀርቶ የጣሊያን ቢሆነው ሁለቱ የጀርመን ቢሆነው ይሄ ትኩረት አይገኝም አይገኝም በእርግጠኝነት ነው ምናገር። የእንግሊዝ መሆናቸው ነው ይህንን ትኩረት የሚያመጣው እንጂ ፑር ጌም እንደሆነ እኮ ይታወቃል። ፑር ጌም እንደሆነም እኮ እያመኑ ነው ግን ትኩረት የሚሰጡት። ይሄ ግን የኢንተር ሚላንና የፓሪስ ሳን ዠርማ ፑር ጌም እንደማይሆን ደግሞ ሀንድረድ ፐርሰንት እርግጠኛ ሆነን የምናገር እኮ እንችላለን። ፒ ኤስ ጂ ምን አይነት ቡድን ነው የሚለው ላይ ያለንን ጥልቅ መረጃ ኢንተር ምን አይነት ቡድን እንደሆነ ያለንን ከማየት ከመመልከት የወሰድነውን መረጃ ከግምቱ ስታስገቢው ፒኤስጂ ከኢንተር ሚላን ይሄ ፕሪዲክት እንኳን ማድረግ የማትሲው ጨዋታ የለ። አንዳንድ ጨዋታ እኮ ፕሪዲክት አደርጊያለሽ፣ እገሌ ያሸንፋል ትያለሽ፣ እገሌ ያሸንፋል ለማለት የሚያስችል መነሻ አለሽ። አሁን ግን እኔ ከጠየኩሽ እንደ ደፋር ካልሆንሽ በስተቀረ ኢንተር ሚላን ነው የሚያሸንፈው ምናምን ስቲ ሳይከብድሽ አትይ። ፒኤስጂ ነው የሚያሸንፈው ስቲ ከብዶሽ ልቲ ትችያለሽ ያለ መክበድ ግን እንዲ ቀሎሽ ምናምን ግን የምትይው ነገር ግን አለ። ፍላጎቴን ብቻ ነው በአብዛኛው ልናገር የምችለው፣ የፍላጎትሽ ሪፍሌክሽን ነው የሚሆነው። ዘታይስ በጣም ከባድ ነው ማለት ነው። ጌሙ በጣም ከባድ ነው ማለት ነው። ይሄንን ያህል ከባድ ጨዋታ ሆኖ ግን ከኤሮፓ ሊግ የሚያን ሰው ይሄንን ብሪቲሽ የሆኑ ክለቦች ስለሆኑ ነው የሚዲያውን ባህሪ ከመረዳት አንጻር ነው ይህንን ነገር የምናገርሽ እንጂ ማንችስተር ዩናይትድ እና ቶተንሃም የዚህ ጨዋታ ውጤት ፌር የሚሆነው ሁለቱም ቢሸንፉ ነው። አላለም በጣም ደካማ የውድድር አመት ስላሳለፉ፣ እኛ ግን በወሬው ብዙ ስለተባለ እኛም ብዙ ስላልን ጨዋታውን ስናየው ምን ተሰማን? በጣም በጣም በጣም ደባሪ ጨዋታ ነው። ያ ፖስት ማች ሪፖርታችንን እንደገና መስማት ነው። እንዴት እንዴት እንዴት ቀፋፊ ጨዋታ ነው ስንል እንደነበረ ማለት ነው ስናውራ። እኔ ሳስበው ራሱ የሚዘገንነኝ አይነት ነው ከምር በጣም ነው። በጣም በጣም በጣም አይ እውነቴን ነው። አሁን ከምር አሁን ሳስበው አላቀ እውነቴን ነው እኮ የምልህ አሁን ራሱ ሳስበው ጨዋታው ዝም ብሎ ስታስበው ይታየክ የለ በምን ሁኔታ ውስጥ ሆነ እንዳየው እንዴት እንደነበርክ ጨዋታው እንዴት እንደሆነ ምናምን እኔ በፍጹም በቃ ያልገመትኩት ስለሆነ ነው መሰለኝ። ጭራሽ ያን አንቺ ግነቷ የምትመስለኝ እኔ አንድ እኔ አሁን በዛ መጠን የቀፈፈኝን ጨዋታ አላገነንጉም። እሺ በዛ መጠን የቀፈፈኝን ወይም አሰልቺ ነበር ያልኩትን ጨዋታ መልሼ ላስበው አልችልም። ይህ ስለ ጨዋታው ስናወራ እኮ አእምሯችን ፈለገም አልፈለገ እስካሁን ድረስ ይዘገነነኛል ነው ያ ማለት። ጨዋታው አልፎ ሳምንትም አልፎ አሁን ዛሬ አርብ ሆነን ጭምር ነው ስለ እሱ የምታስቢው ማለት ነው። አይ ስኒ ሲነሳ ነው ነገር፣ እውነትን ነው። ያው ትውስታ እኮ ግዴታ ጥሩ ነገርን ብቻ አይደለም ሁሌ የምናስታውሰው ደስ ያላለንም ነገር ሲሆን ስናስታውሰው፣ ግን በጣም ደካማ ነበር ጨዋታው ብቻ ግን እስካሁን ድረስ ይዘገንብኛል። ግን ተጋናል፣ ተማምነን ብናልፍ በጣም ደስ ይለኛል። ከባድ ማለት ከእንትን ነው ቀፋፊ ጨዋታ ነበረ፣ ምንም ምንም ጥያቄ የለው በጣም ደስ አይልም ምንም እንደዚህ ልናወራለትም ከዛ በኋላ ድፍረት ያሳጣን አይነት ጨዋታ ነው የነበረው። ለማንኛውም ግን የዩሮፓ ሊግ የዋንጫ ጨዋታ ላይ የነበሩት ትኩረቶች በመገናኛ ብዙኃን በጣም ሰፊ ነበሩ ለምን የሚለው ቀደም ሲል ያስቀመጥናቸው ነጥቦች ናቸው አሁን ደግሞ የሻምፒየንስ ሊግ ጨዋታ ይደረጋል ይሄ ያው በጠንካሮች መካከል የሚደረግ ጨዋታ ነው ምንም ጥርጥር የለውም ሁለቱም የየራሳቸው የተለያየ መልክ አላቸው ከዚህም በፊት ስናነሳ ነበር በፕሮግራማችን ላይ በተለይ በፓሪስን ጀርማ በኩል ሉስ ኤንሪኬ ቡድኑን የገነባበት መንገድ ትልቅ ሪስክ የወሰደበት ነው ግን ደግሞ ትክክለኛ መንገድ ነው የመረጠው ብለው ብዙ ሰዎች አስተያየት የሰጡበት እንደሆነ የምናስታውሰው ይመስለኛል። ምክንያቱም የኪሊያን ምባፔ አለመኖር በፓሪስ ሳንጀርማ ውስጥ ቡድኑን በጣም ይጎዳዋል ተብሎ አስተያየት ሲሰጥ ነበር። ግን ኪሊያን ምባፔ አለመኖሩን ያስታወስንበት አጋጣሚ ራሱ የለም። እኔ እንደማስበው ወይም እንደሚሰማኝ በጣም ወጣት ተጫዋቾች ነው ያሉት። እንደገና እነዛ ወጣት ተጫዋቾች ደግሞ ሜዳ ላይ የሚያሳዩት ብቃትና ፍላጎታቸው ከፍተኛ ሆኖ ነው የተመለከትነው እና የክሊያን ምባፔ አለመኖር ፓሪሰን ጀርማን ጎድቶታል ወይኔ እሱ ቢኖር እኮ ምናምን ብለን እንድናስብ የተደረግንበት አጋጣሚ በተለይ በዚህ በሻምፒየንስ ሊግ ሂደት ውስጥ አልነበረም። እውነት ነው። በሊግ ፌዙ ላይ ፓሪሰን ጀርማ ጠንካራ ነበር ብሎ መናገር አይቻልም። እንዲሁም አስራ አምስተኛ ደረጃን ይዞ ነበር ያጠናቀቀው በሊግ ፌዙ ላይ። ከዛ በኋላ እንደገና የኖካውት ጨዋታ ሁላ ተጫውቶ ነው እዚህ ደረጃ መድረስ የቻለው ። ስለዚህ በውድድሩ ላይ ግን ከዛ በኋላ ያሳየው እድገት ግን ብዙ ሰዎች ፓሪሰን ጀርማን እንዲደግፉ ያስገደደ ነው ብዬ እንዳስብ ያደርገኛል። በውድድሩ ውስጥ በተለይም በአውሮፓ እነዚህ በአምስቱ ሊጎች ላይ በጣም ወጣት ቡድን ካላቸው ቡድኖች መካከል አራተኛ አካባቢ ነው ፓሪሰን ጀርማ። እንዲሁም በአቬሬጅ ወደ ሀያ አራት ነጥብ አራት ነው እድሜያቸው ተብሏል። ኢንተር ሚላንን ደግሞ ስንመለከተው እንደገና ከፍተኛ እድሜ ያላቸው ተጫዋቾች በአብዛኛው የተሰባሰቡበት ነው። በሁለቱ መካከል የየራሱ መገለጫ አለ ብለን ስንናገር አንድም በፓሪስ እንጀርማ በኩል በጣም በወጣቶች የተገነባ መሆኑ፣ ሁለትም ደግሞ ፓሪስ እንጀርማ የለመደውን አካሄዱን ያዋጣኛል ያለውን ብዙ ዋጋ የከፈለበትን ይሄ ሱፐርስታሮችን የመሰብሰብ ጉዳይ ይበቃል ብሎ በወጣቶች የተገነባ ቡድን በሉዊስ ኤንሪኬ በኩል ይዞ መምጣቱና ና ያም ደግሞ ውጤታማ መሆኑ የታየበት በምክንያትነት የሚጠቀሱ ና ልዩነታቸውን የሚያሳዩ ጉዳዮች ይመስለኛል። ለማንኛውም ግን ፓሪስ ሰን ጀርማ ደግሞ በአውሮፓ ሻምፒየንስ ሊግ በዚህኛው ውድድርም ላይ ብዙ ጎሎችንም በማስቆጠር ነው ደግሞ የሚታወቀው። እነ ኦስማን ደምቤሌ እንዴት የተሳካ ጊዜ እያሳለፉ እንደሆነ ባለፈው እንደ ማንተስ ታነሳ ነበረ። ኦስማን ደምቤሌ ፓሪስ ሰን ጀርማ አውሮፓ ሻምፒየንስ ሊግ ዋንጫን የሚያሸንፍ ከሆነ የባሎን ዶር ሁሉ እድሉ ከፍተኛ ነው፣ እሱ ነው ሊያነሳ የሚችለው የሚል አስተያየት ሁሉ የተሰጠበት ነው። ቡድኑን የጠቀመበትና ጎል የሚያስቆጥሩበትን መንገድ በጣም ሰፊ እንደሆነ ተመልክተናል። እስካሁን ድረስ ሰላሳ ሶስት አካባቢ ጎሎችን ያስቆጠሩበት ነው። ከዛ በተጨማሪ ደግሞ ወደ ጎል የሚያደርጉትን ሙከራ በፓርሲያን ጀርማ በኩል በጨዋታ አስራ ስምንት ነጥብ ስድስት ነው ይሄ እንደውም በኦፕታ የቁጥር መረጃ መሰረት በአንድ የውድድር አመት በሻምፒየንስ ሊግ እንደዚህ አይነት ቁጥር ሲመዘገብም ሪከርድ ሆኖ ሊቀመጥ ይገባል የተባለበት ወይም ሪከርድ ሆኖ የተመዘገበበት ነው። ስለዚህ በፓርሰንጀርማ በኩል ያለው የተለየ ነገር እንዳለ ነው። ቅድም እንዳልነው ደግሞ በኢንተር ሚላንም በኩል ያለው ነገር የተለየ ነው። ሁለቱም የየራሳቸው ትልልቅ ጥንካሬ አላቸው። ስለዚህ ይሄ ትልልቅ ጥንካሬ ነው እገሌ ነው የሚያሸንፈው ብለን ሀሳብ እንዳንሰጥ የሚያደርገን ብዬ ነው እኔ የምማስበው። ልክ ነው፣ አሁን ያልሽውን ሙሉ በሙሉ ነው የምቀበለው። እንትንም የለውም ልዩነትም የለኝም። የእውነት ለመናገር ግን የዚህ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ላይ በጣም ከባድ ነው። የእውነት ለመናገር በጣም ከባድ አሁን ዝም ብለሽ ለምሳሌ የነገው ጨዋታ ኢንተር ሚላን ቢያሸንፍ፣ እውነት ለሉዊስ ኤንሪኬ ክሬዲት አንሰጠው በኢንተር ሚላን ድል ውስጥም ቢሆን እንሰጠዋለን እንጂ አይደለም። ይሄ እኮ በጣም ትልቅ ለውጥ እኮ ነው። ይሄ ትልቅ ትልቅ ትልቅ ትልቅ ተጫዋቾችን ሰብስቤ ሰራዋለው የተባለን ነገር ነው። ሌላ መንገድ አለ። ሌላኛው መንገድ ይሄ ነው። በዚህ በሌላው መንገድ ውስጥ መሄድ በሌላው መንገድ ውስጥ ሄደን ማድረግ እንችላለን የሚል ትልቅ ኮሚትመንት ወስዶ አሁን ማንም ቢሆን ሊመሰክርለት የሚገደደውን አይነት ቡድን መስራት በጣም ትልቅነት ይመስለኛል። ያለ ኪሊያን ምባፔ የሚቻል የማይመስል ነገር እኮ ነው። አሁን በብዙ ጎበዞች፣ በብዙ ጎበዞች ስልሽ አብዛኞቹ አሁን በፒኤስጂ ማሊያ ሲጫወቱ የምናያቸው ተጫዋቾች የፒኤስጂን ማሊያ ለብሰው ወደ ሜዳ የሚገቡ ተጫዋቾች ኡስማን ደንቤሌ፣ አሽራፍ ሀኪሚ ምናምን እያለ የምንጠራቸው ብቻ ሳይሆን አብዛኞቹ በተለይ አሁን ይሄ ሚድፊልዱ ዶሚኔት ያደረጉበት አቅም በጣም የሚያስደነግጥ ነው። ከግብ ጠባቂ ከዶናሩማ ጀምሮች ተከላካዮቹን፣ አማካዩ ምናምን ስቲ ኮሌክቲቭ ኳሊቲው በጣም በጣም በጣም የሚያስደነግጥ ነው። በጣም ደስ የሚልም ነው። ስለዚህ ይህንን ኮሌክቲቭ ኳሊቲ ፕሮዲውስ ማድረግ ዋንጫ ባለመብላት የሚንኳሰስ ዋንጫ በመብላት ብቻ የሚሞገስ ነው ወይ ነው የእኔ ጥያቄ። የነገ ውጤት ምንም ይሁን ምን ብላሽ ለሉዊስ ሄንሪኬ እና ለሀሳቡ ልክነት እጅ የምትሰጭበት አደለም፣ አይደለም ምንም ጥርጥር የለውም። የሉዊስ ሄንሪኬን ጉዳይ በተመለከተ እንዲሁም ሉዊስ ሄንሪኬ ከፓሪስ ንጀርማ ጋር ዋንጫ የሚያነሳ ከሆነ የአውሮፓ ቻምፒየንስ ሊግን ከተለያዩ ክለቦች ጋራ ሆነው ዋንጫ ካነሱት አሰልጣኞች መካከል ሰባተኛው ይሆናል ተብሏል። ይሄ ለሱም በጣም ትልቅ ነገር ነው። በተለይ ግን ከፓሪስ ሰን ጀርማ ጋራ ዋንጫን ማንሳት የሻምፒየንስ ሊግን ምን ማለት እንደሆነ ሁሉም ስፖርት የሚከታተል ሰው ይረዷዋል ብዬ ነው ማስበው። ምክንያቱም ከዚህ በፊት ያደረጉት ነገር በሙሉ የአውሮፓ ሻምፒየንስ ሊግ ዋንጫን ለማንሳት የተከፈለ ዋጋ ነው። የነ ኔማርም የነ ሜሲም የክሊያ አምባፔም ቡድን ውስጥ በዛ ሁኔታ የቆየበት መንገድ ራሱ ብዙ የሚያሳማና ና ልክ ያልሆኑ ተግባራት በክሊያን ባፔ በኩል እየተፈጸመ ነው፣ ቡድኑን እሱ ነው እየመራ የሚገኘው፣ አላግባብ ባህር እያሳየ ነው የሚሉ ነገሮች በሙሉ ትግስት ውስጥ እንዲቆዩ ያደረጋቸው የፓሪሰን ጀርማ የበላይ ኃላፊዎች የሻምፒየንስ ሊግ ዋንጫ ፍላጎት ነው እንጂ ሌላ ነገር አይደለም። ምክንያቱም ሌላውን ነገር በውስጥ ሊግም ቢሆን እየተወዳደሩ ዋንጫዎችን እያሸነፉ ነው። ያን ያክልም ደግሞ ከባድ አይደለም ለፓሪስን ጀርማ የፈረንሳይ ሊግን ማሸነፍ። ስለዚህ እዚህ ደረጃ ላይ መድረስ አንደኛ ለፓሪስንጀርማ በጣም አሪፍ ነገር ነው፣ ግን ቡድኑ የተገነባበት መንገድ የበለጠ በጣም ጥሩ ነው። ሶስተኛ ብዬ የማስበው ለዚህኛው የውድድር አመት ባይሳካ እንኳን ለቀጣይ የውድድር አመት የመሳካት እድሉ ሰፊ መሆኑን ወይንም ደግሞ በጣም ትልቅ ተፎካካሪ ቡድን መሆኑን አሳምኗል ብዬ ነው እኔ የምረዳው፣ በፓሪሰን ጀርማ በኩል ምክንያቱም ተጫዋቾቹ እንዳየነው በጣም ትልልቅ ብቃት ያላቸውና አንዳንዶቹ ተጫዋቾች እኮ በቃ ምርጫ ስለሌለ ብቻ ዝም ብለው የሚቀመጡ ለምሳሌ እነ ባርኮላ አሁን በተቀያሪ ወንበር ላይ ሲቀመጥ እኮ ተገብቶት እኮ አይደለም፣ ወይም ተጎድቶ ወይም አቅም አንሶት እኮ አይደለም ካቪቻ ስለሆነበት ነው። እና ሌሎቹም አሁን ከዚህም በፊት ስናነሳ እነ ኤምሪን ስናነሳ ብቻ ሉዊስ ኤንሪኬ ሊቀይር ሲፈልግ ከተቀያሪ ወንበር ላይ የሚነሱት ተጫዋቾች ራሱ በጣም የሚያስደነግጥ ብቃት ያላቸውና ወጣት ተጫዋቾች ናቸው። ስለዚህ ይሄኛው የውድድር አመት ላይ በውድድሩ ጉዞ ያሳዩት ብቃት በጣም የሚገርም ነው። ግን ደግሞ በሚቀጥለው የውድድር አመትም የሆነ ነገር ማድረግ እንደሚችሉ ዋንጫ ቢያነሱም እንኳን ነው የምለው። ቢያነሱም ባያነሱም የሚቀጥለውን የውድድር አመት ደግሞ በጣም ትልቅ ተስፋ ያላቸው ተጫዋቾች መሆናቸውን ያየንበት እንደሆነ በደንብ አድርገን አስተውለናል ብዬ ነው ማስበው ምክንያቱም በቡድን ውስጥ ያለው አቅም እና እድሜ ረጅም ርቀት መጓዝ የሚያስችል እንደሆነ ስለተመለከትን ማለት ነው። ልክ ነው። ይሄ በጣም አንደኛ፣ ያን ያንግ ናቸው እንዳልሽው፣ ሁለተኛ ተቀራራቢ የሆነ ፍላጎት አለ ጠንካራ የማሸነፍ ጠንካራ ትልቅ ነገር የማድረግ ፍላጎት እንደነዚህ ያሉ ትልቅ ነገር የማድረግ ጠንካራ ፍላጎቶችን እስኪ ያስሽ ድረስ ብዙ ጥሩ ነገሮችን ማድረግ ይቻላል የሚል እምነት አለኝ በእኔ በኩል። ከዛ በተጨማሪ ደግሞ ሉዊስ ኤንሪኬም ቢሆን ከቡድኑ ያገኛቸው ድጋፎች ቀላል የሚባሉ አይደሉም። ቡድኑ የሚፈልገው ነገር እንዲሟላለት የሚደረግ ነው። የነ ኪሊያን እምባፔ መውጣት በራሱ በጣም በጣም በጣም ትልቅ እገዛ አድርጓል። ግን አመለጠው ምናምን ለሚሉ ሰዎች አሁን ክሊያን ምባፔ አመለጠው ከፓሪስን ጀርማ ጋር ተለያይቶ እዛም ሄዶ ዋንጫ ሳያነሳ እዚህም ደግሞ ፓሪስን ጀርማ የተሻለ ስኬት ለደረሰ ምናምን ብለው በሰው አስተያየት ይሰጣል። እንደ ሰው ሊባል ይችላል። ግን እንደዚህ ይታሰባል ወይ ቢሆን ጥያቄዎች ለምሳሌ እኔ እንደዚህ በመታሰቡ አላምንም። ሰው ለምን እንደዛ እንደሚል እንደዛ ማሰብ የተለመደ እንደሆነ ምናምን ግን ይገባኛል። ግን ትክክል የሚሆነው ግን እሱ አይደለም። ትክክል የሚሆነው ኪሊያን ምባፔ ዝሜድ ራይት ዲሲሽን በዛ ወቅት። አሁንም ቢሆን የማረጋግጠልሽ ፓሪስ አንጀርማ ነገ ዋንጫ ቢበላ የኪሊያን ምባፔ ውሳኔ ልክ አልነበረም የምንል አይመስለኝም። እማረጋግጠልሽ ከሪያል ማድሪድ ጋራ መሆን ይሻላል ከፒ ኤስ ጂ ጋራ ከመሆን ይልቅ ቻምፒዮንስ ሊግን ለማሸንፍ ማንም ጤነኛ ሰው የሚመርጠው ይህን ነው። ፍላጎትህ ድሪምህ የቻምፒዮንስ ሊግን ዋንጫ ማሸነፍ ነው፣ ከማ ጋር ሆነ ትሞክረዋል። ይህንን ፍላጎትህን ለማሳካት ቢባል አሁንም መቶ ተጫዋች አስቀምጠሽ ቆምልሽ። አሁን ይሄ ሁሉ ታውቆ ታውቆ ከፓሪስ ሳንጃር ማ ጋር ሆነ ትሞክረዋለ፣ ከሪያል ማድሪድ ጋር ሆነ ትሞክረዋለ። ዘ ቾይስ ኢዝ ዩርስ ኤንድ ኢትስ ኤ ፍሪ ቾይስ። ምንም ጫና የለውም በነጻነት ወስን ብትባይ ምንድን ነው የምትወስኘው? አንቺ ራስሽ ምነው ብትወስድ ሪያል ማድሪድ ሚል መቶ ተጫዋች ብታሰልፊ፣ ስንቱ ከሪያል ማድሪድ ጋር ሆኖ መሞከርን ይመርጣል? አይ ቲንክ መቶውም እንደዛ ነው የሚል ነው የሚመስለኝ፣ ገብቶ ስለዚህ፣ የሪያል ማድሪድ ዘንድሮ በቻምፒዮንስ ሊግ እና በላሊጋው እና በሌሎች ውድድሮች ላይ ስኬት አልባ የሆነ ጉዞውን ማሳለፍ የፓሪስ ሳንጀርማ ደግሞ ለቻምፒዮንስ ሊግ ፍጻሜ መድረስ እምበፔን ሪያል ማድሪድን ስለመረጠ ተሳስቷል የሚያስብል አይደል፣ አይደለም ሪያል ማድሪድን ካልመረጥሽ ማን ለት ምርጭ ነው? በቻምፒዮንስ ሊግ ማሸነፍ የምትፈልግ የሆነ ዋንጫ ለማሸነፍ፣ እኔ እንደዛ ነው። አይ ብዙ ሰው ይህንን አስተያየት ሲሰጥ ስለምሰማያነሳት እንጂ እኔም ያለም እንደሚታሰብ ለምሳሌ ሀሪኬን ባየር ሚዩኒክ ጋር ሄደው ባየር ሚዩኒክ ጋር ሆነው የሆነ ዋንጫ የማሸነፍ እድሉ ሰፊ ነው። ከቶተናው ጋር ሞከረው ሞከረው ሞከረው ሞከረው አልሆነም። ከእሱ የጎደለ ነገር አልነበረም። እሱ የሚችለውን ነገር አደረገ። ኮሌክቲቭ ሊግን ዋንጫ ማሸነፍ አልተቻለም። ስለዚህ ምን ሆነ? ሄዶ እዛ የቡንደስ ሊጋውን አሸነፍ ግን በጣም በሚገርም ታምር ደግሞ ቶተናም የዩሮፓ ሊግ ዋንጫን ሲያነሳ ያነሳ ያው ያ ሄዶ አይገርምም ምናምን መሄዱ ነበር። ልክ የትላንትና ውሳኔሽ ከትላንትና አንጻር ነው መገምገም ያለበት። አስራ ምናምን አመት ሞክሮ እምቢ ያለውን እምቢ ያለኝ ብሎ ቢወስን እነዚህ እርማቸውን አንድ ከአስራ ሰባት አመት ውስጥ አንድ ቢሳካላቸው ያንን ውሳኔ ስህተት ነው እንዲ። እሺ፣ ለማንኛውም አድማጮቻችን የዋንጫ ጨዋታውን በተመለከተ በሁለቱም ክለቦች በኩል ያሉት መረጃዎች ምን ይመስላሉ የሚለውን እያነሳ ነሆን የምንቀጥላለን። ከቻልን ሀይሚን ለማግኘት እንሞክራለን። ፎቶግራፊ እየላከች ነው። አታስቀኝ ነው ነገሬ። እሺ ና እዛ ኤፍልታወር አካባቢ ይመስለኛል ትልቅ ፕሮግራም እየተደረገ ያለው እዛም አካባቢ ያለውን ፎቶና ቪዲዮ ነው የላከችለን ስለዚህ በመጨረሻው ሰዓት ላይ በፓሪስ ያለው ድባብ ምን ይመስላል ጨዋታው ከመደረጉ በፊት የሚለውን ለማንሳት እንሞክራለን በያላችሁበት ቆይታችሁን ከኛ ጋራ እንድታደርጉ ነው በድጋሜ የምንጋብዛችሁ